አሰላሙአለይኩም ረህመቱላሂ ወበረከቱ ዲና ተከበራችሁ፣ ዲና ቤተሰብ እንዴት ናችሁ? ዳቦ ይዤላችሁ መጥቻለሁ ማለት ነው። ፏ ባለመልኩ በሚያምር በሚያመር ፏ ድምቅ ባለ መልኩ ማለት ነው ወዶችዬ። ምክንያቱም ዳቦ ዱቄቱን አቦካውኝ እንግዲህ ፏ ፏ አርኪን ያመቀርብላችሁ ማለት ነው ወዶችዬ ፏ ያለ ነው ኢንሻአላህ እንደምትወዱት ተስፋ አደርጋለሁኝ። እዚህ ጋር ድምጹ ነው አበላሽቶብኝ ነው ማለት ነው። ታይ ቀጣ ጋር እንግዲህ እዚህ ኩሽና እየሰራሁ ነው መኮረኒ ለመስራት ማለት ነው። ኢንሻአላህ ሁሉም ነገር ሁሉም ነገር ኢንሻአላህ በአላህ በቃድ ነግራቸዋለሁ ማለት ነው። እዚህ ጋር ያው ዳቦ ኢንፎ አድርጊያለሁኝ እንደዚህ አይነት መልኩ ጋግሬ አውጥቻለሁ ማለት ነው። ቅርጽ ምናምን እንግዲህ አውጥቼበታለሁ፣ አሳይቻቸዋለሁኝ። አሌኩላህን ሀባቢ እንግዲህ መኮረኒ አዘጋጅቻለሁ። መኮረኒ በሚያምር ሁኔታ ነው የተዘጋጀው ብላቸኋለሁኝ። ውዶች ዬ እና እንዴት ናቸው? ደህና ናችሁ ወይ? ያው ላይክ ሰብስክራይብ ሽር እያደረጋችሁ ለዚህ ቻናል የሆናችሁ ሰብስክራይብ አድርጉ ማለት ነው። ውዶች ዬ ዳባችን በደዚ አይነት ሁኔታ ድምቅ ፏ ብለዋል ማለት ነው። ይህንን ይመስላል መኮረናችንም ይህንን ይመስላል መኮረናችንም እንደዚ ድምቅ ብለዋል ፏ ብለዋል ማለት ነው። ወዶች ዬ ለስፋኑ ታላኸይረን ነገር ይሻሉ። ያው እንግዲህ ኩሽና ሰርቻለሁ። ሰዎች ደግሞ የሚወዱት ውሃ ያለው መኮረኒ ነው ማለት ነው ወዶች ዬ ውሃ ያለው መኮረኒ ነው የሚወዱት። እዚህ ጋር ትንሽ የዲጃጅ አድርጌ ኩሽናዬን እየሰራሁ እገኛለሁ ማለት ነው የኔ ወዶች። እንደዛ አድርጌ ይገኛለሁኝ ይላችኋለሁኝ። ማ የአህባቢ ያው እናንተ የሚጠበቀው ላይክ፣ ሸር፣ ሰብስክራይብ ነው። እዚጋ መኮረኒ፣ የበሰለ መኮረኒ፣ የተበሰለ እንደሚጠበቅብኝ ኩሽናይ ማዘጋጀት ማለት ነው። ኩሽናይን አዘጋጃለሁ። ላይላ ላ መሐመድ ረሱላ ላ ወላኩ አብዛን እያለን ወደዛ ነው ብላሽ ቶፕ ነው እንትን ላይ ማለት ነው። እና ኩሽናይን ከጨረስኩ በኋላ ትንሽ ዲጃ አድርጌባታለሁ። ሰው ያለውን ነው ዝሮ ዝሮ ማለት ነው። ባላችሁ ነገር ነው መደሰት ያለባቸው። የሌላችሁ ነገር የላችሁም ነው። በእንደዛነ መልኩ ፋ ብለዋል እላችኋለሁኝ። መኮረኒን እንግዲህ ኩሽናውን ጨምሬ ነካካሁት ማለት ነው። እንደዛ አድርጌ ጋ በቃ ወዶችዬ በእንደዛ አይነት መልኩ ያው መኮረን እየነቃቀ ያለሁኝ ማለት ነው። ፏ ያለ ነው እላችኋለሁ። ወዶችዬ የሀባዊ እንደዛ አድርገን መኮረናችን ታዘጋጀን በኋላ እንሻአላህ በስሚላ ወተላ በእንደዛ አይነት መልኩ ፏ እናደርጋለን ማለት ነው። እና መኮረናችንን ጨርሰናል። አሁን መኮረናችን ከጨረስን በኋላ ያው ዝሮ ዝሮ አይታበቅብናል አባችንንም ሙሉ ለሙሉ ቆርሽ ራሷ፣ ያሳያችኋለሁ ማለት ነው። ይህ ደግሞ ማስታወቂያ ምን ያረ እንደው ምን አይነት ማስታወቂያ እየገባችሁ ችግሬ ማለት ነው። እና እንደዛ አድርጌ መኮረኒ ሰርቼ ጨርሳለሁኝ። ከመኮረኒ ለጥቆ ደግሞ ያው ዳቦ ቆርሽ ማሳየት ነው ያለብኝ። ክዳኔን ከድና እንደ መኮረኒ ማለት ነው ከዛ በኋላ መኮረኒ ተገደኩ በኋላ የሚጠበቅብኝ ነገር ዳቦን ቆርሼ ማሳየት ነው። እሺ ወደዬ ላይክ ሼር እያደረጋችሁ ሰብስራይብ እያደረጋችሁ አበረታቱ ማለት ነው። እዚ ጋ ዳቦ የኔ ስኪና አወጣለሁ ቆርስ አለሁኝ። ከዛ ቆርሻ አሳያችኋለሁ። እንደዚህ በአይነት መልኩ ፏ ብሏል ማለት ነው። ዳቦ እንደዚህ ፏ ብሏል። ቆረስኩት። ከቆረስኩ በኋላም እንደሚጠበቅብኝ መቅመስ ይላቸዋለሁ። እንደዚህ አይነት መልኩ ነው የሰራሁት። ያው ዳቦ ለኔ ነው፣ መኮረኒው ደሞ ለሰዎች ማለት ነው። እንደ ትኩስ ነው በነገራችን ላይ። ትኩስ ስለሆነ ያዝ ያዝ ያረጋል በነገራችን ላይ ማለት ነው። ያው ትኩስ ዳቦ ቶሎ አይበላም። ትኩስም ስለሆነ ደግሞ ቶሎ አይከፍትም ማለት ነው።

በዚህ በዚህ በሌለ ላይክ ሸር ሰብስክራይብ አድርጉ ማለት ነው። ያው እኔም ብታበራቷት ምንም ችግር የለውም አንድ ሺህ ከሁለት ሺህ ሦስት ሺህ አራት ሺህ አምስት ሺህ ብታስገቡ ምን ትሆናላችሁ? ብላ አለይኩም እንደው ብላ አለይኩም እና በእንደዚህ አይነት መልኩ ጨርሼ ላሳያችሁ ይሄን ይመስላል ሰላማችሁ።